ዳዊት በስተመጨረሻ ሁሉንም ነገር አወቀ። ሳሮን ሕፃናቶችን በህገ ወጥ መልኩ እያስተላለፈች መሆኑንና ሕፃናትን እንደምታሰቃይ እንዲሁም ደግሞ በባለፈው የገደለችው መርከበኛ እሱም ላይ ወንጀል እንዳለበት ደረሰበት። በጣም ደስ ይላል። አረ በቃ ሳሮን ትጋለጥልን። ሳሮን ወደ ደብረ ዘይት ለመሄድ ወስናለች። ልሄድ ነው በቃ ብላ ስትል እንዴት ከዚህ በኋላ እንዴት ለመሄድ አሰብሽ? ብሎ ሲጠይቃት አንተ አልነበርክ እንዴ ሄድ የምትለኝ፣ ስለዚህ መሄድ አለብኝ ብላ ስትለው፣ እሺ ለማንኛውም ግን ስንት ቀን ነው የምትቆዩ? ብሎ ሲላት አንድ ሁለት ቀን ወይም ደግሞ ነገም ልመለስ እችላለሁ፣ ብቻ አላውቅም። የቤቱን አደራ ለአንተ ሰጥቼሃለሁ አለችው። እሺ ችግር የለውም አደራዬን በስነ ስርዓት እወጣለሁ ብሎ ሲላት አልጠራጠርም እንደምትወጣው ሳሚ ሳሚ በህይወትና በድብ መካከል በዳዊት መካከል ቀና ድብ እናድርጎት እንዴ እቤት አይሻላችሁም እንዴ? ወይም ደግሞ ሌላ ቦታ ትይዙም እንዴ? ግቢ ላይ ብሎ ሲለው አንተ ምን አገባ ለእኛ ከተመቸን ካርቶንስ ላይ ቢሆን ምን አገባ? ብሎ ሲለው አይ እኔ እኮ ለእናንተ አዝኜላችሁ ነው እንጂ እኔማ ምን አገባኝ? ብሎ ላጥ ብሎ ገባ። ከዛ ህይወት አይ ምን አይነቱ ልጅ ነው ግን ይሄ ልጅ እንደው፣ አሁንሳ በዛው በቃ እንደርግ እንደርጎ ዝም ጥልቅ ካላለ አይገባውም ማለት ነው እያለች ባኩ ዝም በዩ ይሄንን ታዩ። ሳሚ እኮ ነው እና እዩልሽው። በቅርቡ እናቴን አስተዋውቅሻለሁኝ። ስለዚህ አብረን መኖር እንጀምራለን በቃ ታያቸው። ምክንያቱም ሳሮንም ከተቀበለ የተቀበለች ነው፣ ሳሚም እንደዛው ካልተቀበሉሽ ደግሞ አልተቀበሉሽም ነው። ነገር ግን በአንቺ እና በእኔ መካከል ማንም ጣልቃ እንዲገባ አልፈቅድላቸውም። ግን እኮ ግን እኮ ዳዊት አለ አይደለም፣ በጣም ከባድ ነው ብቻ ግን አላውቅም ብላ ስትለው፣ አይ ምንም ችግር የለውም ለምንድን ነው እንደዚህ የምትጨናነቂው? ሁሉም ነገር ይስተካከላል። ሳሮንም ቢሆን የእጇን ታገኛለች እያለ አመጋገሳት። ለማንኛውም አሁን ወደ ክችል ገባ እና ስራ የል ስራ ስትል በቃ እና እኔም አብሬ ላሳራሽ ብሎ አብሯት ለማገዝ ወደ ክችን ገባ። እሩት እሩትና፣ እንግዲህ ሚኪ እባክሽ ሁሉንም ነገር ተናገሪ፣ ምክንያቱም ህይወት ዛሬ ደርሳበት ነበረ ማለት ማለትማ የዳዊትንና የሳሮን የልጅነት ፎቶ እያየች ይሄማ ከኔ ጋር ይመሳሰላል፣ ብላ ርኦ ስትል ነበረ። ከዛም በኋላ እራሴን አሞኛል ብዬ መድኃኒት ሲዳ እንድትገዛልኝ አደረግኩኝና ከዛም በኋላ ሁሉንም ነገር ወደ ኪስ ያስገባሁት ፎቶውን አነሳሁት። ስለዚህ መናገር አለብሽ። እንዴ ሚኪ እኔ መናገር ከብዶኝ ነው እንዴ፣ እስኪ ንገረኝ እኔ እኮ ሁሉንም ነገር ያደረኩት ለህይወት ብዬ ነው እንጂ ለሌላ ብዬ አይደለም። እና ታዲያ እስከ መቼ ድረስ ነው እንደ በስ ትንሽ ጊዜ ጠብቀኝ። የምታግዘኝ ከሆነ አግዘኝ፣ እስካሁን እርዳታ ያስፈልገኛል ብላ ስትለው፣ እኔ እኮ አንቺ እንዳትጎጅ ና በእነሱ መካከል ደግሞ አንቺ ክፍተት እንድትፈጥሪ አልፈልግም እና ለዛ ነው እባክሽ ተረጅኝ ብሎ ሲላት አይ እባክ ተረዳኝ ብላ ስትለው ምንም ችግር የለውም፣ እረዳሻለሁም ነገር ግን አንቺ ማስቢበት ብሏት፣ እሺ አስብበታለሁኝ ብቻ ግን ለአሁኑ አመሰገናለሁ አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ደና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደ ቀጠለ ይገኛል። ምርጡና አስተማሪው አሜ ሩትን ታውቂያለሽ? እስካሁን ድረስ ሳሮንን ስጠረጥራት ነበረ። ነገር ግን ለካ የህይወትን ልጅ ያገድሽው አንቺ ነሽ አይደለ? አንቺ ነሽ አይደለ? ብሎ ሲላት እና ምን ይጠበስ ምን አገባ አለችው። እንዴ ታውቂያለሽ፣ እስካሁን እኔ ሳሮንን በመጥፎ መንገድ ነበረ እየጠረጠርኳት ያለውት። እና ብቻ ይችን ነገር ገና ህፃኗን ስላላገጠቻት እና ስላልወሰደቻት ብቻ ንጹህናት እያልክ ባልሆነ አለችው። አይ እንደዛ ማለትም አይደለም፣ ነገር ግን አንቺ በጣም መጥፎ ነሽ። ስለዚህ እውነታውን ነገር አሁን መናገር አለብሽ፣ ካልሆነ ግን ሁሉም ነገር ነው የምናገረው። ተናገራ ተናገር! እንደውም ታውቃለህ፣ አንተና እኔ በአንድ ሁነን መስራት ሲገባን አሳልፈህ የምትሰጠኝ ከሆነ ስጠኝ። እኔ ምን አገባኝ? እኔ የሚጎልብኝ ነገር የለም፣ ግን አንተ ይጎልብሃል። እኔም ምን የሚጎልብኝ ነገር የለም። ትሰማኛለህ? ሳሚ እልቅስ፣ አሁን ስነ ስርዓትን ብትይዝ ይሻልሃል። ስለዚህ ተረጋጋ። ለሁሉም ነገር ጊዜ እና ቦታ አለው። እሺ ለሁሉ ተረጋጋ፣ እኔ ቃል እገባልሃለሁ። ልጅቷ ደግሞ እኮ የህይወት ብቻ ናት እንዴ ያንተ ምናት? ስለዚህ ቢያንስ በዚህ መንገድ ልክሳት ይገባል። አይ እኔ እኮ ለህይወት ቃል ገብችላት ነበር ልጇን እንደማመጣላት። አንቺ ግን አታለሽኝ፣ ባንድ እንሰራለን ብለሽ አታለሽኝ ስትል ሁሉንም ነገር ሳሮን ተደብቃ እየሰማች ነበር። አሁን እስኪ የህይወትን ልጅ ያገተችው ከኔ የወሰደቻት ሂሩት ናት ብትል ቢባል ማን ያምናል? እንደው ምን አይነት ይቱ ልጅ ናት እያለች ቆይ፣ ከማይሆን ሰው ጋ ነው የተሳፈጥሽው። ስለዚህ ዋጋሽን ታገኛለሽ በቅርቡ። እኔ ሳሮን አይደለሁም በማለት በጣም ተናደደች። ና ሄደች። እንግዲህ አላማዋና እቅዷ ወደ እናቷ ጋር ሂዳ? ያለውን ነገር በሙሉ የህፃኗንም እናቷን አታላ ለማንጣት ነው እቅዷ። በጣም ያሳዝናል። በጣም ያሳዝናል። ዳዊት ዳዊት እሷ መስሪያ ቤት ሄድና፣ እኔ እምልህ አንተ ልጅ ግን በቃ መስሪያ ቤት ለመስሪያ ቤት እኔም መከታተል ሆኗል እንዴ? ስራ አለችው። እንዴ ምን አደረግኩኝ? ደግሞስ ብከታተልሽ ምን ችግር አለው? እኔ እምልሽ አንቺ ግን ስንት መስሪያ ቤት ነው ያለሽ? ማለት አልገባኝም። ይሄ አልገባኝማ። እዛ ሲሄድ እዚህ ናት፣ እዚህ ሲመጣ እዚህ ናት ይባላል። ስለዚህ ስለ ስራሽ ሁሉ ነገር አውቃለሁኝ። እና ቆይ ለምንድን ነው አረ፣ ተመለሽ እህቴ። እኔ ምንም ነገር አላደረግኩም። እናንተ ግን ማመን የፈለጋችሁትን ማመን አለባችሁ። ግን እኔ እመነኝም አትመነኝም፣ ምንም ነገር ያደረኩት ነገር የለኝም። አረባክሽ እንደዛ ከሆነማ እስኪ ንገሪኝ ያንን መርከብ የሚልክልሽ ማን ነው? ምክንያቱም ያንን መርከብ የሚልክልሽ ሰውዬ ቤተሰቦች ሊሆኑ ይችላሉ። ያንን ሰውዬ አንቺም ገለሹ ሊሆን ይችላል። እና ታዲያ እንደዛ ከሆነ ማስረጃ አምጣ። ምን ችግር አለው? ማስረጃ አምጣና ሁሉም ነገር ይታወቅ። እሱማ አይቀርም፣ በቅርቡ ሁሉም ነገር ይሆናል። ታይ ብልሽ አልሰማ ብልሻል። እኔ ምንም ነገር አላደረኩም፣ እየፈለከውን ነገር አድርግ ብላ ወንድሟ ላይ ጮኸችበት። እሺ ይሁን ግን እኔም ታያለሽ፣ ሁሉንም ነገር በቅርቡ አወጣዋለሁ እያለ ዛተባት። ለሩትም ቢሆን ታውቂያለሽ ሩት እስከ ዛሬ የተናገርሽው ነገር ትክክል ነበረ። ምክንያቱም ሳሮን እኛ እንደምንገምታት፣ እኛ እንደምንጠብቃት አይነት ልጅ አይደለችም። በጣም ብዙ ወንጀሎች ውስጥ ገብታለች እና ብቻው ግን አይኔን ስለገለጥሽልኝ አመሰግናለሁ ብሎ ሲላት፣ አየህ አላመንከኝም ነበር። ለማንኛውም ግን አሁን አይነት ስለተገለጠ ጥሩ ነው አለችው። ከዛ እኔ ምልሽ እኔ ምልህ ግን፣ እሺ ማለቴ እንዴት ነው ፖሊስ ለፖሊስ ውስጥ የሰጠኸው እንዴት የባለፈውን ማስረጃ ማለቴ ያንን ሰውዬ የእውነት እሷ አገላው እንደሆነ? አይ እሱ ላይ እንኳ አልደረስኩም። ምክንያቱም ሙሉ መረጃ አላገኘሁም። ግን በቅርቡ አገኛለሁም። ችግር የለውም። ዋናው አንተ እሷን መጠርጠርህ ነው። መጠርጠርህ ራሱ ትልቅ ነገር ነው ወንድሜ። እና ቆይ አንቺ ለምንድን ነው የማትተዩ? ማለቴ ይህችን ልጅ ብታያት ይሻልሻል። በጣም ከባድ ልናት እና አንቺ ደግሞ በዚህ በልጅነት አይምሮሽ እንድህ እንድትሆኚ አልፈልግም እባክሽ፣ ብሎ ሲላት፣ ብላ ስትለው፣ አይ እኔ በፍጹም በፍጹም አላቆምም። ምክንያቱም እኔ ለእውነት ነው የምቆመው። ስለዚህ እውነቱን ማውጣት አለብኝ። ካልሆነ ግን ልቤ አይረጋጋም። ልቤም ደግሞ እረፍት አያገኝም። በቃ ለማንኛውም ተወው አሁን ወንድሜ ብላው ወደ ውስጥ ገባች። አይ ሳሮን፣ ህይወታችንን በቃማ መሰቃቀል ሆነ ስራሽ አይደል? እያለ ዳዊትን መናደድ ቀጠለ። በሌላ በኩል እንግዲህ እሄዳለሁ እናቴ ጋ ብላ ሻንጣውን ይዛ ተነሳች። ከዛ እንዴ ለምን ከዚህ ሁሉ አመት በኋላ ከዚህ ሁሉ ጊዜ በኋላ እንዴት ነው እናቴ ጋ የምትሄጂው? ብሎ ሲላት አይ ደብረ ዘይት ስራ አለኝ እና እዛ መሄድ አለብኝ። በዛውም ደግሞ እናቴን ጠይቂያ እመጣለሁኝ። ምን ችግር አለው? ቆይ አልገባኝም። አይ እሺ፣ ግን ደግሞ እናቴን ስንት ቀን ነው የምታይው እንዴ? ስለ ቀናቱ አንተ ምን አገባ? ለማንኛውም አንድ ሁለት ቀን ከተሳካሌ፣ ደግሞ በቃ ዛሬ ሄጄ ነገም ልመጣ እችላለሁ ብላ መለሰችለት። ዳዊት ግን በአሁኑ የነቃ ይመስላል ጋርዳሉት ደውሎ ለእነሱ፣ ለማንኛውም ሳሮን ምንም ነገር እንድትጎዳ አልፈልግም፣ ነገር ግን ከምትሄድበት መንገድ እንድታስቀሩልኝ እፈልጋለሁኝ፣ እና እኔ እየደወልኩ እከታተላችኋለሁ በማለት መረጃ ሰጣ። ሂሩት ስትገባ ደግሞ ሳሮን ስትወጣ፣ በር ላይ ተገናኝተው ተኮራርፈው ተላለፉ። እንዴ ቆይ ደግሞ ዛሬ አታናግረኝም እንዴ አለች ሂሩት እንዴ ምን አውቃለሁ ቆይ እናንተ አታወሩም እንዴ እኔ ምን አውቃለሁ ወንድሜ ይሄው ዘግታኝ አለፈች ቆይ ግን እሷ የት እየሄደች ነው አይ እሷማ የምትሄደው ደብረ ዘይት ነው ምን አሁ ወይኔ አሁን ተበላሁ ምን ማለት ፈልገች ነው በቃት ለማንኛውም አሁን እኔ የምሄድበት ቦታ አለኝ እዛ መሄድ አለብኝ ብላ ላፍ ብላ ሄደች ሩት እንግዲህ ሩት ሩት ትቅደማት ወይም ደግሞ ዳዊት የቅደማት የሚሆነው ነገር አይታወቅም። እናንተ ግን ማን ይመስላችኋል? በቀጣይ ሳሮን የእውነት የምትያዝ ይመስላችኋል? እኔ ብቻ ግራ ያጋባል። የህይወትስ ጉዳይ? ህይወትና ዳዊት እህትና ወንድም እንደሆኑ መቼ ሆን የሚታወቀው? እንግዲህ ህይወት ፌስታሏን ለመበርበር ስትሄድ እኪሷ ውስጥ ያን ፎቶ አጣችው። ኦ አምላኬ! ቆይ ግን እንዴት ኖ የትዶ ይሆን ሲቀጥል ደግሞ እኔና ዳዊት በልጅነታችን እንተዋወቃለን ማለት ነው። ይሄማ ሊሆን አይችልም። ደብረ ዘይት አንድ ሀገር ነበርን ማለት ነው እያለች ግራ ተጋብታለች። በቃ ብላ በሀሳብ ጭልጥ ብላ ግቢ ውስጥ ተቀምጣ፣ ከዛ ዳዊት መጥቶ አይኗን ሸፈናት። እኔ ማነኝ ብሎ ሲላት የልቤ ንጉስ። እንዴ አዎ አንተ ነህ እኮ አይደለም። በእጆችህ በጠረንህ ራሱ ከርቁ ነው የምታውደው እያለች ፍቅራቸውን መገላለጥ ጀመሩ። ሳሚ ሲመጣ ግን የፍቅር መቀስ ሆነባቸው። ለሁሉም ነገር ይስተካከላል፣ አይዞሽ፣ ይዙሽ እናቴንም በቅርብ አናግራታለሁ። ሳሚና ሳሮንም ከተቀበሉ ተቀበሉ፣ ካልተቀበሉ የራሳቸው ጉዳይ። ሳሚ ሳሚ ሚኪን እንምልክ። ግን አንተ የውጭ ጉዳይ እንዴት ሆነልህ ብሎ ሲለው፣ ገና ነው፣ ብቻ ፎርጅጅ እንዳይሆን ረ፣ የምን ፎርጅ ነው? እስኪያንተ ዱ አድርግልኝ። እሺ በቃ ጾለት አደርግልሃለሁ። በቀጣይ ሩት ትጋለጥ ይሆን ወይሳሩ?